ዘመቻ በዓለም ላይ ደሴ በጎጃም ምድር ተጠናክሮ ቀጥሏል። በቀጠናው ያሉት ሁለቱ ግዙፍ ክፍለ ጦሮች በጥምረት ትናንትን ጀምሮ ዛሬ ያደሩን ያገዘው ጦር በርካታውን በምድር ምስና ስለኛ በማድረግ ታላቅ ድል ማስመዝገባቸውን ፋኖ ዘመኑ አማረ ገልጿል። በዚህ በታንክና ቤሎች ከባድ መሳሪያዎች ታግዞ በተካሄደው ውጊያም ከፋኖ በኩል ሁለቱ ግዙፍ ክፍለ ጦሮች ማለትም አምስተኛና ስድስተኛ ክፍለ ጦሮች መሳሰፋቸው ታውቋል። በጉዳዩ ዙሪያም ዝርዝር መረጃ ይዘናል። በጎንደር ቀጠና ከሰሞኑ በተደረገ ፍልሚያ መሥዋዕትነትን የከፈለውን የፋኖ አመራር አስክሬን ከሰብአዊነት የተፋታው የብልጽግናው ስርዓት እንዳይቀበር ከልክሏል ሲሉ የአካባቢ ምንጮች ገልጸዋል። ይህም የመረጃ ጊዜያችን ትኩረት ነው። በስፋት ታደምጡታላችሁም። ከሰሞኑ አገዛዙ ከፋኖ ጋር ድርድር ጀምር ያለው ማለቱን ተከትሎም አርበኛ ስለስማረ ዳምጤ ምላሽ ሰጥቷል። አርበኛው በምላሹም ምድር ላይ አለ ስላለ እውነት ለህዝብ ይፋ አድርጓል። ተጨማሪው መረጃ ይዘናል። ሰላም ጠና አስጥልን። የተከበራችሁ ነው የተወደዳችሁ የሚዲያችን ቤተሰቦች እንደምንቆያችሁ። ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል በአረስቱ ያስደምጥናችሁ ዜናዎች፣ እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሽር ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። ዘመቻ በዓለም ላይ ደሴ በጎጃም ምድር በከባድ ትንቅንቆችና ልዩ ኦፕሬሽኖች ታጅቦም በቀጠናው ያሉት ሁለቱ ግዙፍ ክፍለ ጦሮች በጥምረት ያገዛዙ ጦር በርካታውን በመደምሰስና ቁስለኛ በማድረግ ታላቅ ድል ማስመዝገባቸውን ፋኖ ዘመኗ ማድረግ ገልጿል።

ላይ ምሽጉ የተቀመጠውን ያገዘን ጦር እያሮጡ ምሽጉን አስለቀውም ካምፑንም ለቆ ወደ ሰንቶም ቀበሌ ሲፈረጥጥ በርካታው ሲደመሰስ ቀሪዎቹ ደግሞ ቁስለኛም ሆነዋል። የተባለው ሌላው በገዳም ልጃሙር ግንባር ደግሞ የብሪዳሞት ብርጌድ ሰፊ ሻለቃም ከስድስተኛ ክፍለ ጦር ጋር በፈጸሙት ግዳጅ በርካታ ጠላቶችን ደምሰው አቁስሏቸዋል ሲል ፋኖ ዘመኑ አማረ ገልጿል። ቁጭን ምሽጉ አድርጎ የተቀመጠው ቡድኑ ግማሹ ሬሳውና ቁስለኛውን ለቃቅሞ እየፈረጠጠም ወደ ሰንቶም ቀበሌ ሲገባም ቀሪዎቹ ተራራውን ተለጥፈው ሲቀጠቀጡም አርፍደዋል ያለው ነው። ወንድማማቾቹ ራስ ቤት ወደድ መንገሻት ከም አምስተኛ ክፍለ ጦርና ቀኝ ጌታ ይፍተ ንጉሴ ስድስተኛ ክፍለ ጦር በፈጸሙት የጋራ ግዳጃቸው የጋራ ጠላትን በጋራ መደምሰስ አለብን ሲሉም ወታደሮች ክፍሎቹ ገልጸዋል። ይህ በእንዲህ እንዳለ ከሰብአዊነት የተፋታው የብልጽግናው ስርዓት አስክሬን እንዳይቀበር ከልክሏል ሲል በጎንደር ጠቅላይ ግዛት እዝ የ26 ክ/ጦር ህዝብ ግንኙነት ክፍል ገልጿል። መስከረም 68 ዓም ከጨጨሆ እስከ አረብ ገቢያ ድረስ በነበረው ውጊያም የብልጽግናው ሰራዊት ፋኖችን ለማፈን እንቅስቃሴ ቢያደርግም በተወሰደበት የጸረ ማጥቃት እርምጃ አስክሬን ነቁ ስለኛውን አሰባስቡም ወደ መጣበት ተመልሷል ሲል የገለጸው ህዝብ ግንኙነቱም ይህ ነውረኛ ስርዓት ከማህበረሰብ ባህልና ወግ የተፋታም የጦር ህግና መርህ ጋር ፈጽሞ ተገናኝቶ የማያውቀው ግፈኛ ቡድን ጋሻ ጃግሬ ነውረኝነቱን ጋድ አሳይቷል ብሏል። ንርሷን አርሶ አደሮችን በየማሳቸው መጨፍጨፍ የምንጊዜውም የብስጭት መዋጣጫ ያደረገው ስርዓቱም ከነዚህ አስነዋሪ ድርጊቱና ተግባሩ መቼውንም ሊፋት አይችልምና ዛሬም ግፈኝነቱን በሟች አስክሬን ላይም ደግሞታል ያለው በዚህ ውጊያም በአፋር ጎንደር ጠቅላይ ገዛ ትእዝ ሁለት መቶ ስድስተኛ ኩር አንበሳው ጋይንት ክፍለ ጦር አባል የሆነው አርበኛ ሞገስ አበባው እልህ አስጨራሽ ከሆነ ትንቅንቅ በኋላ በርካታ ያገዘውን ሰራዊት ረፍርፎ መስዋዕትነትን የከፈለ ሲሆን በውጊያ ውስጥ ሞትና ቁስለት የሚያጋጥም ሂደት እንዳለው ነው። በጦር ህግ ግን ሰባዊ እንክብካቤዎች ሰዎችና ድጋፎች ግዴታዎች መሆናቸውን አመላክቷል። ነገር ግን ይህ የግለሰብ ወታደር ከሕግም ከሞራልም የተፋታ ነውና የሟቹን አስክሬን ግብዓተ መሬት ለመፈጸም የተንቀሳቀሱ ዘመድ ጓደኞች፣ እንዲሁም የአካባቢው ማህበረሰብ ቀብሩ መፈጸም የለበትም በሚል ነውረኝነት ለቀስተኞችን ለእስር ዳርጓቸዋል ሲሉም የአካባቢ ምንጮች ገልጸዋል። በሌላ በኩል ከሰሞኑ አገዛዙ ከፋኖ ጋር ድርድር ጀምር ያለው ማለቱን ተከትሎ አርበኛም አስረስ ማረዳ አምጤ ምላሽ ሰጥቷል። በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ቢሆንም፣ ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው ሲል አርበኛም አስረስ ማረዳ አምጤ ገልጿል። አብይ አህመድ በአማራ ዘላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት አብይ አህመድ አገዛዝና ፋኖ ናቸው የሚለው አርበኛውም የአማራ ክልል መንግስት ነኝ የሚለው ስብስብ ዘስታና የፖለቲካ መዋቅሩ መፍረሱን ራሱም መንግሥት መሆን እንደማይችል አውጆም ክልሉን ለፌዴራል መንግሥት ካስረከብም ድፍን ሁለት ዓመታት አልፎታል ብሏል። ከዛን ጊዜ ጀምሮ ታዲያም ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጀነራል አቦ ታደሰም የሚመራው ኮማንድ ፖስት መሆኑ ምሙን ነው። የአማራ ዜልና ተጋድሎ ተፋላሚ ኃይሎች የአብይ የሽብር አገዛዝና የአማራ ፋኖ መሆናቸውን የጠቀሰው አርበኛ ስነስማረም ስለሆንም ጦርነቱን በድርድር ስለ መቋጨት መወሰን የሚችሉት እነኛ ኃይሎች እንጂ የፈረሰው መዋቅር ኮሚኒኬተር ነኝ የሚለውም ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም ብሏል። የጦረኝነት ዛር የሰፈረበት አብይ አመድ በአማራ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆንም አይችልም ሲል አርበኛም አስረስ እስከ ሰሞኑ ስለሚናፈሰውም የድርድር ወሬ ምላሽ ሰጥቷል። በሌላ በኩል ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በሳ ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም በመልበስ በአማራ ክልል ስምሪ ተሰጥቶ ስራ ላይ መግባቱን ወታደራዊ ምንጮች ገለጹ። ከአርባ በላይ በሆነ ዙር ሰልጥኖ የተመረቀው የኦሮሚያ ልዩ ኃይል ተመናምኖ ሊፈርስ ጫፍ የደረሰውን መከላከያ ሰራዊቱን እንዲተካ ነው መለዮ ልብሱን በመልበስ በአማራ ክልል እንዲሰማራ የተደረገው ሲሉም የሚዲያችን ወታደራዊ ምንጮች ገልጿዋል። ምንጮቹ አክለውም በወለጋ ምድር አማራ የሆኑ ነፍሰጡር ሴቶችን ማጽናቸውን በመቅደድ ሽል በጩቤ ሲወጋና እናቶችን ሲገድል ሌሎች ህጻናቶችን በስለታማ መሳሪያ አንገታቸው ላይ ገዝግዞ በአሰቃቂ ሁኔታ ሲገድል በመስጅድ ውስጥ ሶላት በማድረስ ላይ የነበሩ የአማራ ተወላጅ የሆኑ ትልልቅ መሻሄዎችን በጩቤ አርዶ ሲገድል ቤተ መቅደስ ውስጥ ገብቶ ካህናት አባቶችን እጃቸውን የፊጥኛ አስሮ ነዳጅ አርከፍክፎ ሲያቃጥል ሀብት ንብረት ሲዘርፍና ሲወድም የነበረው የኦሮሚያ ልዩ ኃይል መለዮ ልብስ ተቀይሮ ዕለት ከመከላከያው ጋር ተቀላቅሎ ወደ አማራ ክልል ገብቶ በደረሰባቸው አካባቢዎች ተመሳሳይ ድርጊትን መፈጸም ጀምረዋልን ብለዋል። ጥቅምት ሁለት ቀን 18 ዓ ም ዕለተ እሁድ አፋ ባህ ምራብ አማራ ቀጠና ቴዎድሮስ እዝ ራስ ቤቱ ውድ መንግሻ ቲከም ክፍለ ጦር አረንዛ ወደ ዓመቱ ብርጌድ አባል የኮማንዶ ተመራቂ የሆነችው ፋኖ በአለም ዋሴም በውጊያ ቆስላ በጠላት እጅ የወደቀች ሲሆን የጠላት ኃይልም በእጁ የወደቀችውን ፋኖ በዓለም ላይም በአሰቃቂ ሁኔታ በጩቤ ሰውነት አካሉ እንደጋቡ በመጓት ገድሎ ጥሏት መሸሹን በማጣቀስ ምንጮቹ ትናንት የተፈጠረውንም አሰቃቂ ድርጊት እንዲሁ አጋልጧል። ትናንት ጥቅም 7 18 ዓመት ምት በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክዝ የምስራቅ አማራ ኮራንድ ሐውጃነ ክፍለ ጦር ሶስተኛ ሻለቃ አባል የሆነችውን ፋኖ ትግስት ወዳጅመር በራያ ግንባር ልዩ ቦታው ጮቢበር ላይ በተደረገው ውጊያም ክብር መስዋዕትነትን የተቀበለች ቢሆንም፣ አገዘ ወታደሮች ግን የዚችን ሰማት አስክሬን ጡትና እጇን በመቁረጥ እጅግ አሰቃቂ ድርጊት ፈጽመዋል ሲሉም ነው የአካባቢ ምንጮች ለሚዲያችን የገለጹት። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።